ከነሐሴ አንድ ቀን 2017 ዓ.ም ጀምሮ ላለፉት ሁለት ወራት በከፊል ዝግ ሆነው የቆዩት የፌዴራል ፍርድ ቤቶች ከዛሬ ጀምሮ መደበኛ ስራቸውን ጀምረዋል። የፌዴራል ጠቅላይ ፍርድ ቤት የ2018 በጀት ዓመት የመደበኛ ችሎት አገልግሎት የመክፈቻ መርሃ ግብር ያካሄደ ሲሆን በመርሃ ግብሩ ላይ የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የዳኝነት ስራን ተጠያቂነት ያለው ነፃና ገለልተኛ በማድረግ የፍትህ ስርዓቱን ማጠናከር ያስፈልጋል ብለዋል። አክለውም የህዝብን አመኔታ ያተረፉ የፍትህ ተቋማትን መገንባት አስፈላጊ መሆኑን ተናግረዋል። የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ቴዎድሮስ ምህረት በበኩላቸው ያሳለፍነው የ2017 በጀት ዓመት የተመዘገቡ ውጤቶችን አጠናክሮ በመቀጠልና ክፍተቶችን በማረም በ2018 በጀት ዓመት አዳዲስ አሰራሮችን በመተግበርና በሂደት ላይ ያሉ የህግ ማዕቀፎችን ስራ ላይ በማዋል ጠንካራና የዘመነ የፍትህ ስርዓት የመፍጠር ስራዎች ተጠናክረው እንደሚቀጥሉ አረጋግጠዋል።